ነብሰ ገዳዩ በአባዬ ወጥመድ ውስጥ ገብቷል። የነካችው ነገር በሙሉ የሚበላሽባት ርኩሷ ቲና አባዬን ለማስገደል ነብሰ ገዳዩን ቤት ድረስ ጠርታ በሩንም ከፍታ ወደ ውስጥ አስገብተዋለች። ነገር ግን ሁለቱም ያላወቁት ነገር ተዘጋጅቶ የጠበቃቸውን ወጥመድ ነው። ለተንኮል ዕቅዳቸው ሁሉ መበላሸት ምክንያት ትሁት ናት። በድንገት ከቤት ወጥታ ሱቅ እየሄደች ባለችበት ቲናን መንገድ ላይ ከአንድ ሰው ጋር ቆማ ትመለከታትና ደንግጣ ቆማ ትቀራለች። የደነገጠችው በቲና ምክንያት አይደለም፣ አብራት በቆመው ሰውዬ እንጂ አይኗን ማመን ከብዷታል። ከልጅነት እስከ እውቀት እሷንም ቤተሰቧንም ሲያሰቃይ ከነበረው ሰው ጋር ነው ቲናን ቆማ የተመለከተቻት። በስልኳም አንድ ፎቶ ስታሳየው ታያታለች። ትሁትም ግራ ተጋብታ ቆይ በምን ተገናኙ? ስለዚህ እሷ ናት ማለት ነው እዚህ ድረስ ያመጣችሁ። ደግሞ ማንም ፎቶ ነው የምታሳየው። ዛሬ ማታ አንድ ነገር ሊፈጠር ይችላል ማለት ነው ብላ ከራሷ ጋር ወርታ በፍጥነት ወደ ቤት ትመለሳለች። እየተደናበረች እየሄደች ባለችበትም መንገድ ላይ አባይን ታገኘዋለች። በሁኔታዋ ልካ ለመሆን ግራ ተጋብቶም አጠገባቸው እንደደረሰችም ምን ሆነች ነው ትሁቴ ሁኔታሽ ልክ አይደለም ብለው ሲጠይቋት እሷም ደህና ነኝ አባዬ ግን አንድ ነገር አይቻለሁ ዛሬ ማታ አንድ ነገር የሚፈጠር ይመስለኛል ቲናና የኔ ሰውዬ ይተዋወቃሉ ብላ ትነግረዋለች። አባዬም የሚሰሙትን ነገር ማመን ከብዷቸው በንግግሯ ደንግጠውም ምን እያልሽ ነው አንቺ ይህንንስ እንዴት አወቅሽ ትሁቴ ብሎ ይጠይቃታል እሷም በአጋጣሚ ሱቅ ስትሄድ ሰፈር ውስጥ እንዳየቻቸው ትነግራቸዋለች። አባዬም ቀጥሎ ስለዚህ ይሄ ሁሉ የቲና ሴራ ነው ማለት ነው ብሎ ይጠይቃታል ትሁትም እኔ እንጃ አላውቅም እሱን አባዬ፣ ግን እሷም እርዳታ እንዳለበት ግልጽ ነው ብላ ትነግረዋለች። አባዬም በንዴት ስለዚህ እስካሁን እያታለለችን ነው ማለት ነው፣ በቃ ራሷ በመጣችው ነገር ራሷን እናጠምዳታለን። ዛሬ ማታ ማንም ሰው ወደ ውጪ እንደወጣ ቤት ውስጥ አንድ ፕሮግራም አዘጋጅተን ጊዜውን እናሳልፋለን ከዛ ምን እንደምናደርግ ሁሉንም ነገር እነግራቸዋለሁ። አሁን ወደ ቤት ግቢ ብሎ ወደ ቤት ይልካታል። እሷም ፈራ ተባያለች፣ ግራና ቀኟን በፍርሃት እየተመለከተች ወደ ቤት ትሄዳለች። በዛ ሰዓት ቤት ውስጥ ዳኒና ኤደን እንዲሁም ካሌብና ቲና ተሰብስበው እያወሩ ነበር። በመሐልም ቲና ያቀዱትን የሴጣን ሐሳብ ለማሳካት እንዲመቻት አንድ ወሬ ትጀምራለች ዳኒና ኤደንን ምን ነው ምን ሆናችሁ ነው ይሄ ሁሉ ትከዛ፣ ሰርጋችንን እንዴት እናደርገው ብላችሁ ነው ብላ ትላቸዋለች። ዳኒም ኮስተር ብሎ አው እንደዛ ነው ምን ነው ምታማክሪን ነገር አለ ብሎ ይጠይቃታል። ለቅዷ ምሳካት የሚሆን መስመር ያገኘችው ሴጣኗ ቲናም። የሰርግ ሐሳብ እኮ እንዲሁ በባዶ ሹክ አይባልም እየጠጣን ወዝወዝ እያልን ነው ሀሳብ የሚመጣው፣ ለምን ማታ አንወጣም? ስትል ካሌብም እኔ አልወጣም ብሎ ይላታል። ቲናም አረ ካሌብ አታከብድ፣ ምን ችግር አለው? ለአንድ ቀን እኮ ነው። እህ ዳኒ፣ ኤዱ፣ በእናታችሁ እኔ ስክር ማለት አምሮኛል። ስለዚህ ደስታችን እንናጣጠም ብላ ትላችኋለች። በሐሳቧ ዳኒ ተስማምቶ እሺ እንወጣለን ብሎ ሲል ከውጭ ወደ ቤት ስትገባ ነገሩን የሰማችሁት ትሁትም በሩን በርግዳ ትገባና ሁላችሁም አትሄዱም፣ ማታ እዚህ ቤት ውስጥ ፕሮግራም አለ ስለዚህ ማንም ሰው ከዚህ ቤት መውጣት አይችልም ብላ ትላቸዋለች። ነገሩ ግራ የገባው ካሌብም ቆየምን ፕሮግራም ነው ያለው ብሎ ትሁትን ይጠይቃታል። እሷም አላውቅም፣ ግን አባዬ ነው ፕሮግራሙን ያዘጋጀው ብላ ለካሌብ ትመልስለታለች። እሱም ባይሆን ይሄ ያስማማናል፣ ዳኒ ለዝግጅቱ አንዳንድ ነገር ይዘን እንምጣ ብሎት አንድ ላይ ከቤት ይወጣሉ። ከትንሽ ቆይታ በኋላም ትሁት ማድ ቤት ውስጥ ጉድ ጉድ እያለች ባለችበት ቲና ትመጣና አንቺ ቆይ በዛሬ ቀን ምን አይነት ፕሮግራም ነው ያለው ብላ ትላታለች። ትሁትም እኔ አላውቅም አዘጋጅን የተባልኩት ብላ ትመልስላታለች። ተንኮል ማያልቅባት ቲናም ሌላ ቅድ ለማዘጋጀት እንዲመቻ ታስባ ብዙ ሚያመሹ ይመስልሻል ብላ ደግማ ተጠይቃታለች። ትሁትም በአባዬ እቅድ መሰረት ቲናና ያንን ነብሰ ገዳይ ለማጥመድ እንዲመቻቸው አዎ ይመስለኛል ብላ ትመልስላታለች። ቲናም ስለዚህ ዳኒና ኤደንም እዚህ ሆኖ የሚያወዱት ማለት ነው። ቆይ የቤተሰብ ፕሮግራም ነው አልተባለም እንዴ? ብላ ስትል ትሁትም እንዴ ቆይ አንቺ አይደለሽ እንዴ እነሱንም የኛ የቤተሰብ አካል ያደረግሻቸው ብላ ቲናን የበለጠ ታበሳጫታለች። እሷም በንዴት አርፈሽ ስራሽን ስሪ፣ ወሬ አታብሺ ብላ ጥላት ትሄዳለች። ቀጥታ የሄደችው ወደ ነፍሰ ገዳዩ ጓደኛዋ ጋር ነበር። እንደ ተቀመጠችም ያልታሰበ ነገር ተፈጥሯል። ዛሬ ቤት ዝግጅት አለ፣ ስለዚህ ከቤት ማንም አይወጣም ብላ ትነግረዋለች። እሱም ምን አይነት ፕሮግራም ነው፣ ማለቴ መጠጣለሁ ብሎ ይጠይቃታል። ቲናም ይመስለኛል ብላ ስትመልስለት እሱም ስለዚህ በቃ ችግር የለውም እኛ ስራችንን መስራት እንችላለን ምንም የሚያስቆመን ነገር አይኖርም ብሎ ይላታል። ቲናም ግራ ተጋብታ እንዴት እንደዛ ማድረግ እንደሚችሉ ትጠይቀዋለች። እሱም በሌሊት ሁሉም ሰክረው ሲተኙ እኔ መጥቼ በትራስ አፍኜ ይገለዋለሁ ብሎ እቅዱን ይነግራታል። ቲናም በፍርሃት ቆይ አንዳቸው ቢነቁብንስ ምን ልናደርግ ነው ብላ ትጠይቀዋለች። እሱም ያንን ማድረግ ያንቺ ኃላፊነት ነው ብሎ ይላታል። እሱም ሆነ ቲና የሚጠብቃቸውን ወጥመድ አላሰቡትም። ምክንያቱም ማንም ሰው እንዳያቸው አላወቁም ነበር። ሁሉም ከቤት ወጥተው ኤደንና ትሁት ማድ ቤት ውስጥ ሆነው እያንሾካሾኩ ያወራሉ። ትሁት ስላየችው፣ ስለተፈጠረው አባዬም ስላቀዱት እያንዳንዱ ነገር ለኤደን ትነግራታለች። በሌላ በኩል ደግሞ አባዬ ዳኒና ካሌብን አግኝተው ማታ ምን ማድረግ እንዳለባቸውና ቲናና ነፍሰ ገዳዩን እንዴት በራሳቸው ወጥመድ እንደሚያጠምዳቸው እቅዳቸውን ይነግራቸዋል። ምን የሚፈጠር ይመስላችኋል? ቲና ማንን እንዲገልላት ነው እቤት ድረስ መጥቶ በር ከፍታ ያስገባችሁ? አባዬን ወይስ ዳኒን? ሀሳባችሁን ኮመንት ላይ አጋሩን። ቲና ዳኒና ኢደን እንደሚጋቡ ስትሰማ ይመስላል ዳኒን ለማስገደል ያንን ወረበላ የቀጠረችው። ባለፈውም ሻይ ውስጥ መርዝ ጨምራ ልትመርዛቸው ብትሞክርም በትሁት አማካኝነት ተርፈዋል። ስለ ነገሩ አንዳቸውም ሳይጠረጥሩ ትሁት ግን ቲናን አንቃ ልትገያቸው ነበር አይደለም። ብላ እያስጨነቀቻት በመሃል ካሌብ ደርሶ ነው የተላቀቁት። ቲናን ባገኘችው አጋጣሚ ሹክክ ብላ ስታመልጥ ካሌ ምን እንደተፈጠረ ትሁትን ቢጠይቃትም ትሁት ግን ነገሩን አድበስብሳ ነበር ያለፈችው። ቲናም መኝታ ቤቷ ገብታ በንዴት ማሰብና ማብሰልሰል ትጀምራለች። በውስጧም በውስጣም ቆይ እችን መሰሪ እንዴት ነው የምገላገላት? እሷ እያለች አንድን ቀን የማስበው ነገር ተሳክቶ አያውቅም። የማስበውን ነገር በሙሉ ታፈርስብኛለች። ሁሌም በእርምጃዬ እኮ እንቅፋት ሆነች። እሷን ቀድሜ ከመንገዴ ዞር ማድረግ አለብኝ። ሁሉንም ነገር አውቀብኛለች። ቆይ እሷን በምን መንገድ ነው ላጠቃት የምችለው? ያለኝ አማራጭ እሷን ለዛ ሰው አሳልፎ መስጠት ነው ከዚህ ውጪ ምንም አማራጭ የለኝም ብላ ለራሷ ቃል ትገባለች። ይሳካላት ይሁን? በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን አጋሩን። ቪዲዮውን ላይክ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉ። ቪዲዮ ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ ክፍል እስክንገናኝ እስከዛው በሰላም ቆዩ።